ህይወት አጣብቂኝ ውስጥ በምትከታችሁ ጊዜ የተስፋ በሮች ሁሉ የተዘጋጉባችሁ ሲመስላችሁ፣ ልባችሁ ከመጨነቅ ብዛት ከሰውነታችሁ ክብደት የበለጠ ከባድ የሆነ ያክል ሲሰማችሁ ይህንን አስታውሱ። አላሁ ዐዘወጀል እኛን የተሻለ ሊያረገን ቢሆን እንጂ የእኛን ውድቀት በመፈለግ አይፈትነንም። ስለዚህም ትዕግስትን ጋሻው ትዕግስትን ጥንካሬ ያድርጉ። እናም በእያንዳንዱ በትዕግስት በምታሳልፉት ስቃይና መከራ አላሁ ዐዘወጀል ከምታስቡት በላይ ደረጃውን ከፍ ያደረገላችሁ ነው። ደጋግ ቀደምቶች በህይወታቸው ለወራት ምንም አይነት እንቅፋት፣ ችግር ካልገጠማቸው ይፈሩ ነበር። ጌታ ሆይ፣ ምን አጥፍቼ ነው አልፈተንከኝም? ለምንድን ነው ይሉ ነበር ተብሏል። ሰው ልጅ ትዕግስት ቃለሁ ከትዕግስት ጋር አላህን ከፈራ ጠላቶቹ ሁሉ ይጎዱት እንደማይችሉ መከራና ሙሲባ ሁሉ ቢፈራረቀበት መጨረሻ ላይ ድል የእሱ እንደሚሆን አላህ ነው። ወደ ጌታህ መንገድ በብልሃትና በመልካም ግሣጼ በለዘብታ ቃል ጥራ፣ በዚያችም እርሷ መልካም በሆነችው ዘዴ ተከራከራቸው። ጥበብ ቲዩብ የአላህ ባሮች ሆይ አላህ ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ አላህን የሚገባውን ፍራቻ ፍሩት። ለአኼራችሁ ስንቅ ያዙ፣ ከስንቆቹ ሁሉ በላሽ ስንቅ አላህን መፍራትን። የአላህ ባሮች ሆይ ያለንባት ምድር ጊዜያዊ መቆያና ወደ አኼራ መሸጋገሪያ ድልድይ ብቻና ብቻ ናት። ከዚህች ከፈተና ምድር ከዱንያ ሀገር ወጥተን ወደ አኼራ ሀገር እስክንሸጋገር ድረስ ሕይወታችን ላይ የተለያዩ ሙሲባዎች፣ ፈተናዎች፣ መከራዎች እንደሚፈራረቁብን አላህ ነግሮናል።

ፈተናውን በስኬት ያጠናቀቀ ሰው አንገቱን ቀና አድርጎ በደስታ ጀነት ይገባል። እነዚህ ፈተናዎችን ያላለፈ ሰው ዱንያ ላይ ከገጠመው ትናንሽ ጥቃቅን ፈተና የከፋ ፈተና ጀሀነም ላይ አኼራ ላይ ይጠብቀዋል። ዱንያ ላይ የሚኖር በሙሉ ወንዱም፣ ሴቱም፣ ሀብታሙም፣ ድሃውም፣ መሪውም ተመሪውም ተፈታኝ ነው። ሳይፈተኑ ሙእሚን መሆን፣ ሳይፈተኑ ጀነት መግባት፣ ሳይፈተኑ ሕይወት ላይ ድረን ሰላምን ምቾትን ማግኘት መቼም አይቻልም። የሰዎች ፈተና አይነቱ ስለሚለያይ ትንሽ ፈተና ውስጥ ያሉ ሰዎች አላህ ከፈጠራቸው ፍጥረታት ለይቶ እሱን ብቻ እየፈተነ ያለ ሊመስለው ይችላል። ግራቀኙን ዞር ዞር ብሎ የማያይ ሰው፣ ታሪክን የማያውቅ ሰው ነገሩ እንደዚህ አይደለም። እውነታው ሰው ሁሉ ፈተና ላይ ነው ያለው። አንዳንዱ ሥራ በማታት ሌላው ትዳር በማታት ሌላው ትዳሩ ላይ ሰላም በማታት አንዳንዱ ከትዳር ዓላማዎች አንዱ የሆነውን ልጅ በማጣት ሌላው ሀገሩ ላይ አካባቢ ላይ ሰላም በማጣት ሌላው ጤና በማጣት። ዋህሉን መጀራ ሰው ሆኖ ማይፈተን የለም። ታዲያ ፈተና የማይቀር መሆኑን ሙእምን እስካረጋገጠ ድረስ በአላህ ቃል እስካመነ ድረስ የፈተና መድኃኒቱ ምንድን ነው የሚል ትልቅ ጥያቄ ሙእምን ልብ ውስጥ መፈጠር አለበት። መድኃኒቱን ካወቁ ሁሉም በሽታ ቀላል ነው። መድኃኒቱን ካላወቁ ቀላሉን በሽታ ከባድ ሆኖ የባሰ ችግር አደጋ ያስከትላል። ያለንበት ጊዜ አክር ዘመን እንደመሆኑ ፈተናዎች ይበዛሉ። ሊነጋጋ ሲል ጨለማው እንደሚበረታው ሁሉ ዱንያ ልጠፋ ስትል ፈተናዋ ይበዛ የፈተና መድኃኒት የሆነው ሷብርን ደግሞ ሰዎች በኢማናቸው ማነስ ምክንያት ያጡታል፣ አይጠቀሙትም። ወደ አክር ዘመን ስንጠጋ ኢማን ይቀንሳል፣ ሙእሚኖች ጥቂት ነው የሚሆኑት። የኢማን አካል ራስ የሆነው ሷብር ከብዙ ሰዎች ዘንድ በመጥፋቱ ምክንያት ደግሞ ሙሲባዎች አደጋዎች ችግሮች እየበዙ ይሄዳሉ ትንሹንም ሙሲባ አደጋ ሰዎች ያከብዱታል በሙሲባ ምክንያት ከጌታቸው ከአላህ ጋር ይጣላሉ ከሰው ጋር ይጣላሉ ዱንያ አኼራቸውን ያበላሻሉ አንዳንዱ በዲን ምክንያት የደረሰበትን ፈተና ባለመቋቋም አንዳንዶች ደግሞ የዱንያ ሙሲባን ባለመቋቋማቸው ምክንያት ባለፉት ጥቂት ሳምንታት ውስጥ ብቻ የትዳር ዕድሜ ስላለፈ የሰዎችን የቤተሰብን የጎረቤትን ምላስ አልቻልኩትም ስለዚህ ከዱንያ መወገድ አለብኝ ብለው የወሰኑ ሰዎች አሉ። ከሰው ጋር የመኗኗርን ፈተና በትዕግስት ማሳለፍ አቅቷቸው፣ ወላጅ እናቴ ሁሌ ማይመጠንኝን ቃል ትናገራለች፣ ትርፍ ቃል በመናገር ቤት እንዳልገባ እያደረገችኝ እያሸማቀቀችኝ ነው፣ ስለዚህ ተስልምና ወጥቼ ወደ ኩፍር መሄድ እፈልጋለሁ ብሎ በአንድ እጁ ቁርአን በሌላ እጁ መስቀል ይዞ የመጣ ሰዋል። ስራ ተበላሸብኝ፣ መኖር ከበደኝ ብሎ ራሱን ለመጉዳት ከዱኒያ ለመውጣት ከአላህ ለመጣላት ሙከራ ያደረገም ሰዋል። በየጊዜው ከወንድም ከሴትም እንደዚህ አይነት ችግሮች ይታያል። ይህ ዱንያ ላይ እስካሉ ድረስ መፈተን የማይቀር መሆኑን ያለማወቅ አልያ ደግሞ ሶብር የማጣት ውጤት ነውና ሙስልም የሆነ በሙሉ የሙስልምነት አንዱ መገለጫ ትዕግስት እንደሆነ ሊያውቅና ሊቀበል ይገባዋል። የችግሮች ሁሉ መድኃኒት ሶብርን፣ የችግሮች ሁሉ መሸጋገሪያ ሶብርን፣ ትዕግስትን አላህ ተባረከ ተዓላ ሶብርን ከችግር መውጫ ማምለጫ ፈረሳ አድርጎታል። ችግሮችን ሁሉ ሚገረስስ የሚያስወግድ መሳሪያ አድርጎታል። ማይሸነፍ ሰራዊት ነው ሶብር ማለት። አንድ ሰው ሶብር ካለው ትዕግስት ካለው ያለ ትጥቅ ችግሮችን ሁሉ በትዕግስቱ ማሸነፍ ይችላል። ሸሽቶ ማምለጫ ምሽግ ነው፣ ማይፈርስ ማይበሳ ትዕግስት። ከትዕግስት ጋር ድላለ። በኢነማ ልዑስሪ ዩስራ ትብሏል። ከችግር ጊዜ ሰብር ካለ ከችግሩ በኋላ ድል ይመጣል፣ ምቾት ይመጣል ሰላም ይመጣል ብሏል። እንደው የሰው ልጅ ሲቸገር በተወሰነ መልኩ ደስ ሊለው ይገባል። በጌታው ቃል ተማምኖ ከችግር በኋላ ድሎት አለ ስለተባለ ችግሬ መከራዬ በረታ፣ እንግዲያውስ ከኋላው ድል ሊመጣ ነው ምቾት ሊመጣ ነው ሊል ይገባ ትግስትና ድል ሸቂቅ የሆኑ ወንድማማቾች ናቸው ተብሏል። ሶብር ካለ ከሶብር በኋላ ድላል ስኬታል። ያሰቡትን ማሳካት ከሚሰጉት ከሚፈሩት ነገር መዳን የሚቻለው መቼ ነው? ከችግር ጋር ሶብር ካለ ከችግር ጋር ከሙሲባ ጋር ከመከራ ጋር ሶብር ከሌለ ችግሩ የተባባሰ ይሄዳ ከዱንያ አልፎ አኼራን ይጎዳ። ከችግር ጋር ትዕግስት ካለ ግን የማይቀር ነው ችግር ተወግዶ በቦታው ላይ ድል፣ ምቾት፣ ስኬት፣ እፎይታ ይተካ። በብዙ ሰዎች በመሳሪያዎች ከመታገዝ ይልቅ በሶብር መታገዝ የተሻለ የሚያዋጣ ነው። የሰው ልጅ ስኬታማ የሚሆነው ኢማንም ሊኖር የሚችለው ሶብር እስካለ ድረስ ነው። ኢማን ካለ ሁሉም አለ፣ አላህ ከአንተ ጋር ስለሚሆን። ኢማን ከሌለ ሁሉ ነገር ቢኖርህ ምንም የለህም። የኢማን መለኪያው ደግሞ ሶብርን ትዕግስትም። በትዕግስት ሁሉ ነገር ማሳካት ይቻላል። አላህን ከፈሩ ነገሮች ሁሉ ገር በገር ይሆናሉ፣ ብረትም ይቀልጣል። ሶብር ካለ ደግሞ ካሰቡት መድረስ ይቻላል ተብሏል። ቃሉን የሚሞላው እውነተኛው አላህ ተባረከ ወተዓላ ታጋሾችን ቁጥር ስፍር የሌለውን ምንዳ እንደሚመነዳቸው፣ ዱንያም አኼራም ላይ መጨረሻቸውን እንደሚያሳመርላቸው ተናግሮና ነግሮና ከታጋሾች ጋር እንደሆነ አበስሯል። ወስቢሩ ኢና አላህ መዐ ሳቢሪን ብላ የሰው ልጆች ሆይ የዲኑም ይሁን የዱንያ መከራ ሙሲባ የበረታባችሁ ሰዎች ሆይ ታገሱ፣ አላህ ከታጋሾች ጋር ነው ብላ። ታጋሾች በዱንያም ባኺራ አላህ ከእነሱ ጋር ነው በእርዳታው በጥበቃው፣ በዲኑም ይሁን በዱንያ ከፍታ፣ የበላይነት፣ ስኬት፣ የመጨረሻ ማማር የሚገኘው በትዕግስትና አላህ ያለው ቃሉ እውነት ነው ብሎ አምኖ በመቀበል ወጀዓልና ሚንሁም አእመተን ያህዱነ ቢአምሪና ለማ ሰበሩ ወካኑ ቢአያቲና ዩቅኑን ያለው ለዚህ በፊርዐውን ዘመን የሙሳ ተከታዮች ብዙ ዓይነት መከራ ስቃይ ደርሶባቸው ነበር እንደ ሰው ሐቃቸው ተጠብቆ መኖር አይችሉም ነበር እንደ እንስሳት መገልገያ ብቻ ነበሩ ታገሱ ሰብር አደረጉ መጨረሻ ላይ ግን ምድር ላይ ተተኪዎች የበላይ መሪዎች አደረግናቸዋል። በምን ምክንያት ለማ ሶበሩ በታገሱ ጊዜ በመታገሳቸው ምክንያት አላህ የተናገረ ሁሉ እውነት ነው ብለው እርግጠኛ በመሆናቸው ምክንያት ብለው። ታዲያ ጌታ አላህ ከችግር በኋላ ምቾት አለ፣ ድሎት አለ ብሎ ነግሮናልና ይሄን እርግጠኛ ሆኖ መጠበቅ እስኪሳካ ድረስ ደግሞ በሶብር በትዕግስት መታገዝ ያስፈልጋል። አላህ ተባረከ ተዓላ ሶብርን አጥቶ ከመበሳጨት ከመወራጨት

ሙስሊም ሁሉ ያውቃ ቁርአን የሚቀራ በምን አይነት ችግር አልፈው መጨረሻ ላይ ነብይም የሀገር መሪም እንደሆኑ አላህ ነግሮናል። ዩሱፍ የደረሱበት ደረጃ ላይ ያደረሳቸው አላህን መፍራታቸውና መታገሳቸው ነው። ከአባት እናታቸው ቤት ወጥተው ባሪያ ተደርገው ተሸጠው አገልጋይ ሆነው ያለ ወንጀላቸው ተወንጅለው ለረጅም አመታት እስር ቤት ተወርውረው ከዚያ ሁሉ መከራ ስቃይ፣ በኋላ አላህ ተባረከ ተዓላ ከእስር ቤት አውጥተው የሀገሩ እንኳ ቋሚ ነዋሪዎች ሊመኙት ሊያገኙት የማይችሉትን ማዕረግ ሰጥቷቸዋል። የሀገሩ አዛዥ ፈላጭ ቆራጭ አድርጓቸዋል። ይሄን በምን አገኙት? የበላይነትን፣ መሪነትን፣ ትልቅነትን ያገኙት በሶብር እንደሆነ አላ ሲነግረን ኢነሁ መን የተቂ ወየስቢር ፈኢና አላ ላ ዩዲዕ አጅር ልሙሕሲኒን፣ ትግስት ያደረገ አላህን የፈራ ሰው አላህ የታጋሾችን ምንዳ ከንቱ አያደርገውም። ትግስት ዱኒያም አኼራም ላይ ዋጋ አለው፣ ጀዛ አለው። የሶበረ ሰው ችግሮች ቢመሩትም፣ ቢጎመዝዙትም፣ ቢከብዱትም ዋጥ ያደረገ ያልፋል ነገር የተሻለ ቀን ይመጣል ብሎ በሰብር ያለፈ ሰው አላህ ተባረከ ወተዓላ እዚህ ዱኒያ ላይ የሚሸልመዋል። ያለፉ የመከራ ቀናትን፣ ሳምንታትን፣ ወራትን የሚያስረሳን ጸጋ ዱኒያ ላይ ይሰጠዋል። አኼራ ላይ ደግሞ ታጋሾች ቁጥር ስፍሩን አላህ እንጂ ማንም የማያውቀውን ምንዳ ነው የሚመነዱት፣ ብሏል። ዱኒያም ላይ ይሁን አኼር ላይ አኼራ ላይ ፈላሕ ነጃሕ፣ ስኬት ያሰቡት መሳካት ሊገኝ የሚችለው በሰብር እንደሆነ አላህ ሲነግረን ያ አዩሃ ለዚነ አመኑ ይስቢሩ ወሷቢሩ ወራቢጡ ወተቁ ላህ ለዓለኩም ቱፍሊሑን ብሏል። እናንተ አማኞች ሆይ ሙእምንነኝ ሙስልምነኝ የምትሉ ሰዎች ሆይ ሶብር አድርጉ፣ ታገሱ፣ ጽኑ፣ አላህን ፍሩ። ከታገሳችሁ ከጸናችሁ፣ አላህን ከፈራችሁ ያሰባችሁት ሁሉ ይሳካል ብሏል። ታጋሾችን እንደሚወዳቸው ነግሮናል። በሙሲባ በችግር ጊዜ መታገስ ከሽልማቶቹ አንዱ የአላህን ውዴታ ማግኘት፣ ይሄ ደግሞ ለመታገስ ትልቅ የሚያነሳሳ ነገር ነው። ባለመታገስ ምንም የሚገኝ ነገር የለም ከአላህ ቁጣ ውጭ። አንድ ሰው ሶብር ስላጣ ስለተበሳጨ፣ ስለተወራጨ ከሰላም ኩፍር ይሻለኛል ስላለ፣ ከመኖር ራሴን ማጥፋት ይሻለኛል ስላለ የአላህ ውሳኔ አይቀየርም። ከዱንያ ችግር ወጥቶ ወደ ባሰ ወደ አኺራ ችግር መሄድ ነው የሚሆነው ትርፉ። መታገስ ግን ኸይር እንደሆነ በላጭ እንደሆነ ለዱንያም ለአኺራ መሰበር መታገስ እንደሚሻል አላህ ነግሮናል። ችለን እንድንታገስ ደግሞ ሲያነሳሳ ሽልማቱን ሲነግረን ወላሁ ዩሒቡ ሷቢሪን <سؤال> ታገሱ በመታገስ ብዙ ነገር ታገኛላችሁ። ከምታገኙት የትዕግስት ፍሬ ጥቅም አንዱ አላህ ታጋሾችን ይወዳል። ፈማዳ فوق هذا ሙእሚን፣ ከዚህ በላይ ምን ይፈልጋል? የሙምን ዓላማው ግቡ ያላህን ውዴታ ማግኘት ነው። ሚሰገደው፣ ሚጾመው፣ ሶደቃ ሚሰጠው፣ ሓጅ ዑምራ ሚደረገው፣ ዝምድና ሚቀጠለው፣ ወንጀል ሚተወው ያላህ ውዴታ ተፈልጎ ነው። ታዲያ መከራ ሙሲባ ህይወት ላይ የተፈራርቀው ትዕግስት ከተደረገ ያላህ ውዴታ ሚገኝ ከሆነ ከሶብር ጋር በላ ቢመጣ የሙምን ደስታ ይሆናል ማለት ደጋግ ቀደምቶች በህይወታቸው ለወራት ምንም አይነት እንቅፋት ችግር ካልገጠማቸው፣ ይፈሩ ነበር። ጌታዬ ሆይ ምን አጥፍቼ ነው አልፈተንከኝም? ለምንድን ነው ይሉ ነበር ተብሏል። ፈተና ከሰብሩ ጋር ከሆነ ያላህን ውዴታ ስለሚያመጣ ነው። አላህ ተባረከ ተዓላ ታጋሾችን በሶስት ነገር አበስሯቸዋል። ከሶስቱ አንዱ ብቻ ዱንያ ላይ ካሉ ጸጋዎች ሁሉ ሚሻልና የሚልቅ ነው። ሰዎች ለዱንያ ይገዳደላሉ። አንዱ የሌላኛው ምቀኛ ይሆናል፣ ጠላት ይሆናል፣ ይፎካከራሉ። ዱኒያ ላይ ካሉ ነገሮች ሁሉ ለታጋሾች ከሚሰጡ ከሶስት ነገሮች አንዱ ይበልጣል። ወበሽር ሷቢሪን ታጋሾችን አበስራቸው። የተኞቹን ሙሲባ ሲደርስባቸው ትግስትም ያደርጉ እኔም እኔ ዘንድ የነበረ ነገር ሁሉም የአላህ ነን አላህ አመጣ አላህ ወሰደ ብለው ሚጽናኑ አበሰራቸው። በምን ኡላኢከ ዓለይሂም ሰለዋቱም ምን ረቢሂም ወረሕመህ ወኡላኢከ ሁሙል ሙህተዱን ብሏል። ሶስቱ ሽልማቶች እነዚህ ናቸው። ታጋሾች አንደኛ ደረጃ አላህ ያወድሳቸዋል። ከተከበሩ ከሰማይ መላእክት ጋር ስለ እነሱ ጀብድ ትልቅነት አላህ ተባረከ ወተዓላ ይናገራል። ሰማይ ላይ ይወሳሉ። ሰብር ሰማይ ላይ እንዲታወቁ መላእክት ዘንድ ክብር እንዲያገኙ ያደርጋል። ሁለተኛ፣ አላህ ያዝንላቸዋል። ሶስተኛ፣ ሂዳያ ያላቸው ማለት እነሱ ናቸው ብሎ መስክሮላቸዋል። ሶብር ያለው ሰው ሂዳያ አለው፣ አላህ ያዝንለታል፣ አላህ ያወድሳል። ሶብር የሌለው ሰው ሂዳያ አላገኘም ማለት ነው፣ አልተመራም፣ አልተስተካከልም፣ የአላህን ውዴታም ያጣል። በችግር ጊዜ ሶብር አድርጉ፣ ሶላት ስገዱ፣ ተጽናኑ፣ ለዲን ለዱኒያችሁ የሚበጃችሁ ይህ ነው ብሏል። የዲንም የዱንያ ሙሲባ ሲመጣ ሙሲባውን በሶብር እንድንቋቋመው አላህ ሲመክረን ወስተዒኑ ቢስ ሶብሪ ወሶላህ ወኢነሃ ለከቢረቱን ኢላ አለል ኻሺዒን ብሏል። ዱንያችሁ ላይ ልጅ በማጣት ትዳር በማጣት ትዳር ውስጥ ሰላምን ፍቅርን በማጣት ህይወት ላይ ሥራ በማጣት አካል ላይ ጤንነትን በማጣት መሰል ሰላም ሚነሱ ውስጥን የሚረብሹ ሙሲባዎች ሊፈራረጉባችሁ ይችላሉ። ዲናችሁ ላይም የተለያዩ ፈተናዎች ሊገጥሟችሁ ይችላሉ። ለሁሉም ወስተዒኑ ቢሶብሪ ወሶላት። ከችግር ለመውጣት የሸይጣንን ምክር አትስሙ። ከመከራው ለመውጣት አንድ በሰብር ታገዙ፣ ሰብር ያገዛችኋል፣ ሰብር አድርጉ። ሁለተኛ ሶላት አብዟል። በሙሲባና በችግር ጊዜ ሙሲባው ምንም ይሁን ምን አንድ ሰብር ማድረግ ነው። አላህ የመከረን ሁለት ሶላት ማብዛት፣ ዚክር ዱዓን ማብዛት ነው። ይህን ያደረገ የታገሰ በዱንያም በአኼራ ዕድለኛ እንደሚሆንም አላህ ሲነግርን የጀነት ሰዎች ጀነት የሚገቡትም ከጀሃንም የሚድኑትም በሶብር እንደሆነ ሲያሳውቅን ኢኒ ጀዘይቱሁም አልየውመ ቢማ ሶበሩ አነሁም ሁሙል ፋኢዙን ብላ ጀነት የገቡ ፈውዘን ያገኙ በትዕግሥታቸው እንደሆነ አላህ ሲያበሰራቸው እዚህ ዱንያ ላይ ያሉ ሰዎችም ይሄን ከወዲሁ ሰምተው ጀነት ለማግኘት ከጀሃንም ለመዳን እንዲሶብሩ እንዲታገሱ ስለ ጀነት ሰዎች ሲነግርን

ኢማን ከሌላቸው ሰብር ከሌላቸው በማግኘታቸው ከአላህ ይርቃል። ከሁለቱም ችግሮች መውጫ መንገድም አሁንም ሰብርና ትዕግስት ነው። ዱንያን ማጣት፣ የተለያዩ የሚፈልጓቸው ነገሮችን ማጣት የሚያስከትለውን ችግር የምንቋቋመውን በሰብር ነው። ዱንያን ማግኘት የሚያስከትለው ጥጋብ ከአላህ ጋር ተባረከ ወተዓላ እንዳያጣላንም ራሳችንን አስረን የምንይዘው በሰብር ነው። ቃሩን ሰፊ ሀብት አላህ ሰጥቶት ነበር። ሀብቱን ለማሳየትም ያለ የሌለ ጌጡን ተደቅሞ ውድ ነገሮችን በለበሱ አገልጋዮቹ ታጅቦ በኩራት ከተማው ላይ ወጥቶ ሀገሩ ላይ ወጥቶ መንሸራሸር ጀምሮ ነው። ይሄን የባሩንን ሀብት ባዩ ጊዜ ሰዎች ለሁለት ተከፍለው ነው። ከፊሎች ምን ነው ለእኛም እንደዚህ አይነት ጸጋ በተሰጠና አሉ። ሌሎች ግን ይሄ ጠፊ ነው ብለው በማመን ሌሎችን መክረዋል። وقال الذين اوتوا العلم ويلكم ثواب الله خير لمن امن وعمل صالحا ولا يلقاها الا الصابرون ብለዋቸዋል ከዱንያ ከዱንያ ፈተና ከዱንያ ብልጭልጭ በማግኘቱም ይሁን በማጣቱ የሚመጣን ፈተና የሚቋቋሙ ዱንያ ጠፊ እንደሆነች የሚያውቁ ማናቸው? እነዚያ ሷብር የተሰጡ ሰዎች ናቸው ብሏል። ሷብር የሌለው ሰው የዱንያን በልጭልጭ ሲያይ ይፈተናል። የዱንያን በልጭልጭ አግኝቶ ሲያጣ ከአላህ ጋር ይጣላል። ሷብር ያለው ሰው ግን ቢያገኝም ቢያጣም የአላህ እንደጅ ይጸናል። የሰጠኝ አላህ ነው፣ ከፈለገ ይወስዳል። እኔም ራሴ የአላህ ነኝ፣ አይደለም፣ ንብረቴ አይደለም፣ ቤተሰቤን ነፍሴን እንኳ አላህ ይወስዳል እንዴ፣ እሱ እንዳለው እሱ እንደፈለገው ይሁን ይላል። በዱንያ ህይወታችን ላይ ከሰዎች ጋር ስንኗኗርም ብዙ ፈተናዎች ሊገጥሙን እንደሚችሉ ይታወቃል። ቀደም ሲል እንደተገለጸው ከወለደችው ወላጅ እናቱ ጋር መኗኗር ከብዶት ስራ በማጣቱ በሌሎችም ምክንያቶች ከእናቱ የሚሰነዘርበትን ቃል መቋቋም አጥቶት አኼራውን ለማበላሸት እስከ መወሰን የሚደርስ ሰዋል። ሰዎች የሚያደርሱብንን ጉዳት፣ ጥቃት በመመልኩ መመለስ እንዳለብንም ቁርአን አስተምሮናል። ይድፋዕ ቢለቲ ህያ አሕሰን ሰዎች ምንም ያድርጉ ምን፣ አንተ የቻልከውን ያክል በጥሩ መልስላቸው፣ አላዋቂዎችን ሰምተህ እንዳልሰማ እለፋቸው ብሎ ነበር። ከሰው ጋር ሰነኗኗር ሰው መጥፎ ሲያደርግብን እኛ በጥሩ መመለስ በትዕግስት ማለፍም ደግሞ የሚሳካው መቼ ነው? وما يلقاها الا <سؤال> الذين صبروا وما يلقاها الا ذو حظ عظيم ሰዎች የሚያደርሱበትን ጥቃት በትዕግስት የሚቋቋመው በጥሩ የሚመልስላቸው ይቅር ብሎ የሚያልፈው ስቆ የሚያልፈው ማን ነው? ሰብር ያለው ሰው ነው።

በመልካም ነገር የተመካከሉ አደራ የተባባሉና የሚደርስባቸው ነገር ላይ ሁሉ አላህ ያዘው መታዘዝ ከለከለው መከልከል ላይ ሁሉ ታጋሽ የሆኑ ሰዎች ሲቀሩ ከዛ ውጭ ያሉ በሙሉ ከሳሪዎች ናቸው ብሎ ነው። ሶብር ፈተና ሙሲባ ያለበት ሰው ብቻ ሳይሆን ሁሉም ስለሚያስፈልገው የታጋሾች ኢማም መሪ የሆኑትን ነቢይ ሙሐመድን አለይሂ ሰላቱ ወሰላም እንኳ አላህ ታገስ ብሎ መክሯቸው፣ ትዕግስት ለሁሉም ነው የሚያስፈልገው። አላህ የወሰነ ውሳኔ ላይ ትዕግስት አድርግ ብሏቸው፣ የሚያዋጣው ትዕግስት ነው ብሏቸው፣ በትዕግስት ከባድ ነገሮች ሁሉ ይቀላሉ ሙሲባዎች ሁሉ ይታለፋሉ ብሏል። ወስቢር ሊሑክሚ ረቢክ ፈኢነከ ቢአዕዩኒና ብሏቸው ነቢያችን ሆይ ለአላህ ውሳኔ ታገስ፣ ሰብር አድርግ፣ እያየሁህ ነው፣ እየተከታተልኩ ነው ብሏቸዋል። ለነቢዩ እንኳ ዐለይሂ ሰላቱ ወሰላም ሰብር ያስፈልጋል ማለት። የፈለጉትን ጠይቀው አላህ ሊያደርግላቸው የሚችል ከመሆኑ ጋር እሱን ከባሮቹ ጋር ሊያስተዋውቁ ከመላካቸው ጋር እሳቸውም ቢሆን ሁሉ ነገር ጨርቅ አስፋልት አልሆነላቸው፣ ሰብር አስፈልጓቸው፣ ታገስ ለእኛ ውሳኔ ብሏቸዋል። ቅርብ ከመሆናቸው ጋር የባሮቹ ሁሉ ምርጥና አለቃ ከመሆናቸው ጋር ዱንያ ላይ ብዙ መከራዎችን ሙሲባዎችን አሳልፈዋል። ጥርሳቸው ተስብሯል። ግንባራቸው ተፈንክቷል። የሚበሉትን አተው ሆዳቸው ላይ ድንጋዮችን አስረዋል። ዐለይሂ ሰላቱ ወሰላም ታመው ሲያቃስቱ አንድ ሰው ሳይሆን ብዙ ሰው የሚያቃስተውን አይነት ድምፅ ነበር የሚያሰሙት። ለዚህ ሶብር አድርግ አላህ ለወሰነ ውሳኔ ብሏቸው ህይወት ላይ የተለያዩ አይነት ችግሮች የሚደርሱት በድንገት ሳይሆን በአላህ ውሳኔ መሰረት ነው። ለባሪያዬ ይሄ ይሻለዋል ብሎ ሁሉን ያደረገው የሰጠውን የወሰደው የሚወዱትን ልጅ ወላጅ ወዳጅ በሞት እንዲለዩት የሚያደርገው አላህ የሰበሰቡትን ሀብት እንዲጠፋ እንዲርቅ የሚያደርገው አላህ አካላት ላይ የተለያዩ በሽታዎች ሙሲባዎች እንዲደርሱ የሚያደርገው ጌታ አላህ እሱ ለሚያውቀው ጥበብ ነው አላህ ፈረደ ወሰነ ሙምን ደስተኛ ሆኖ አልহামዱሊላህ ብሎ ሊቀበል ይገባል ይሄ ደግሞ የእድለኝነት ምልክት ነው አንድ ሰው እድለኛ አላህ ዘንድ የተወደደ ከመሆኑ ምልክቶች አንዱ ሙሲባ ሲደርስበት መታገስ መልካም ነገር አላህ ሲሰጠው ማመስገን፣ ጥፋት ሲያጠፋ አላህን ምህረት መጠየቅ ነው። እነዚህ የደለኝነት ምልክቶች ናቸው። ጥፋት አጥፍቶ ተውበት አለማድረግ፣ ወደ አላህ አለመመለስ፣ አለመጸደት፣ በፀጋ ጊዜ አላህን አለማመስገን፣ ፀጋውን አላህ በሚወደው መልኩ አለመጠቀም፣ በሙስይባ ጊዜ አለመታገስ ደግሞ አላህ ዘንድ ያለመመረጥ ያለመታደል ምልክት ነው። ነቢና አለይሂ ሰላቱ ወሰላም ታገስ፣ ትዕግስትም ቢሆን ከአላህ ዘንድ ነው። አላህን ትዕግስት ጠይቀው፣ ሰዎች በሚያደርሱበት ነገር ልብህ አይጣበም፣ አትጨናነቅ ብር አድርግ፣ ታገስ። አላህ ተባርከ ወተላ እሱን ከሚፈሩ እምነት ተግባር አካሄዳቸውን ከሚያሳምሩት ጋር ነው ብሏ። ስንሰብር አላን ስንፈራ አላ ከእ ጋር ይሆናል። መከራው ሙሲባው ቀላል ይሆናል። ያለ ሰብርም ያዋጣ ነገር የለም። ሙምንም ያዋጣው ብርና ብር ብቻ ነው። አላህ ባርያውን ከወደደ ይፈትነዋል። የአላህን ፈተና ሙሲባ ውሳኔ ወዶ የተቀበለ አላህ ይወደዋል። የአላህን ውሳኔ የጠላ የተበሳጭ የተወራጨ አላህ አላ ይጠለዋል። ብለልነቢ ላ ወላ ባለመታገስ መጎዳት። ነው የሚከተለው ሙምን፣ ያዋጣው ሶብር ነው። ሶብር የሙኡምን ችካሉ ነው ተብሏል። መንጠቆው ነው ተብሏል። ርቆ እንዳይሄድ ሙኡምን ራሱን በሶብር አስሮ ይዘዋል። አስሮ ሊይዝ ይገባዋል። እንስሳት ችካል ላይ ይታሰራሉ። የታሰሩበት ገመድ በፈቀደላቸው ልክ ዞሮ ይበላሉ። ማለፍ ሲፈልጉ ችካሉ መልሶ ያመጣቸዋል። ሙኡምንም እንደዛ ነው። የሙኡምን ችካሉ ማሰሪያው ሶብር ነው። በሰብር ችካል ራሱን ካላሰረ ከኢማን አጥር ይወጣል። ከአላህ ጋር ይጣለል። አላህ ተባርከ ወተዓላ ለዚህ ነው ሶብር አድርጉ ሶብር ኸይር ነው። በላጭ ነው። ሶብር የሌለው ሰው ኢማን የለውም ተብሏል። ፈላ ኢማን ሊመላ ሶብረ ለሁ ትዕግስት የሌለው ሰው ኢማን የለውም። ቢኖረውም ቀጫጫ ደካማ ኢማን ነው የሚኖረው። በኢማን ልክ ነው ሶብር የሚኖረው። ሶብር የሌለው ሰው ጠርዝ ላይ ሆኖ ነው አላህን የሚገዛው ተብሏል። ጫፍ ላይ ሆኖ አላህን ይገዛል። ያሰበው ከተሳካለት ከተመቸው ጠርዙን ይዞ ይቀጥላል። ያሰበው ካልተሳካለት ደግሞ ከእስላም ተንሻራተው ይወጣል። ኸሲረ ዱንያ ወል አኺራ ኹስራኑል ሙቢን አፍ ላይ ሆኖ አላህን የሚያመልክ ከተመቸው የሚቀጥል ካልተመቸው ተንሸራቶ ከስላም የሚወጣ ከአላህ የሚጣላ ዱንያ አኸራውን የከሰረ ሰው ነው ተብላ። ሕይወት የሚጣፍጠው በሶብሩ ነው በትዕግስት ነው። ታጋቾች ምንዳቸው ጀነት ብቻ ነው። ከጀነት ያነሰ ምንዳ የለም ለሶብር። በትዕግስት እና በምስጋና ነው ወደ ጀነት የሚበረረው የአላህ ባሮች። በሁለት ክንፎች መሃል ሆነው ነው ወደ ጀነት የሚጓዙት የትዕግስትና የምስጋና ነው። ሁለቱን ያጣሰው ወደ ጀነት መብረር ጀነት ላይ ማረፍ አይችልም። በችግር ጊዜ መታገስ፣ በደስታ ጊዜ ማመስገን፣ ሁሌም አላህን አለመርሳት ትልቅ ዕድለኝነት ነው። አላህ ተባረከ ወተዓላ ከእንደዚህ አይነት ዕድለኛ ባሮቹ ያደርገን። በመከራ በሙሲባ በችግር ጊዜ ከሚታገሱ፣ በድሎት ጊዜ አላህን ከማይረሱ፣ በጥፋት ጊዜ ወደ አላህ ከሚመለሱ ባሮቹ ያደርገን።

በብልሃትና በመልካም ግሳጼ በለዘብታ ቃል ጥራ፣ በዚያችም እርሷ መልካም በሆነችው ዘዴ ተከራከራቸው። ጥበብ ቲዩብ